ቀኝ እጆቻችሁ ወደ ላንሱና በታላቅ ድምጽ ያድናል ብላችሁ ጩሁ። ከሞን ከሞን ከሞን ከሞን ያድናል ብላችሁ ማን የጌታን ስም የሚጠራ ሁሉ ይድናል ስለሚባል ሁሉም ሰው አፍ ያለ ኢየሱስ ብሎ ይጮሃል። አሁን እያለቀሽ በጠች ጡንባ እየታበሳ ነው። ኢየሱስ ብላችሁ ጩሁ። ግራ ተጋብታችሁ የመጣችሁ አሰባሰዎች አላችሁ። ኢየሱስ ብላችሁ ጩሁ። በሩሉ ተዘግቶ መሀል ላይ ያለቀሽ ያለሽ ይታለሽ፣ ኢየሱስ ብላችሁ ትዳርሽ እየተበጠበጣ አለሽ ይታለሽ፣ ኢየሱስ ብላችሁ እንደ ሰው ሰው እንደ ውሻ የተቆጠራችኋላችሁ፣ ኢየሱስ ብላችሁ። እግዚአብሔር ዛሬ ፍርድ ከኔ ወጥቷል አለ። እግዚአብሔር ፍርድ ከኔ ወጥቷል አለ። ኢየሱስ ክርስቶስን በሽተኛን ለመጠየቅ እናንተን ቤት ብርቱካንና ምርንዳ ይዞ ሰዎች አይመጡም። ለግራጆሽን ግን ይመጣለው አለ። አንተ የምለውን ስማ፣ በደምብ ስማ፣ ነግርሃለሁ። ሃሌሉያ ቸካፓራ ቲኒ መሰጀ ለበሰያ እጆቻችሁ ወደ ላሱና ነገር ተገለበጠ በለዋል። ጊዜ ባለፈው ያዋረደሽ አፍ ዛሬ በዚህ ሳምንት በቁልምጫ ይጠረሻል።

ሆይ መቼ ነው የኔ ህይወት ለምትሉት ህይወታቸው ይቀየራል። አጣጫ ጠፍቷል ለምትሉት ዛሬ አይን ይገጠምላቸዋል። ሰዎቹ እኮ ሸሹኝ ለምልትሉት ኢየሱስ ዛሬ ምሽት ይቀርባል አለ ቀኝ እጆቻችሁ ወደ ላንሱና አዲስ ነገር ሆኗል አመስግኑልኝ ብሎ አንድ ጊዜ ድገሙ ድገሙ። አዲስ ነገር ሆኗል አመስግኑልኝ በሉ አዲስ ነገር ሆኗል። አመስክኑልኝ በሉ። በዚህ መደዳ 68 ሰዎች፣ 49 ሰዎች፣ 51 ሰዎች ልክ በዚ በዚ በዚ በግንቦት ወር አመስክኑልኝ ብለህ ትደውላለህ አለ ሰውም ይሰር ኢየሱስ ዛሬ ይፈታል። ሴጣንም ይሰር ኢየሱስ ዛሬ ይፈታል እውቀት ይሰር ኢየሱስ ዛሬ ይፈታል። ህግ ይሰር ዛሬ ኢየሱስ ይፈታል። ተባብሮ የአሰሩትን ሳይተባበር ይፈታል። ተባብሮ የዘጉትን በር ሳይተባበር ይቀብታል ወይ እስኪ አንዴ ኤማ ሌቦስኪ ቦኬማ ፔቼ ኬቤስያ ወደ ግራ ዓይንሽን ያነተሹ ዘመን ዛሬ ያበቃል። ወደ ቀኝ ዓይንሽን የዘረሽው ዘመን ያበቃል። ወደ አላ ባጠገብ ያለውን ሰው የኢየሱስ ፍቅር ይይዝ ይበል። የኢየሱስ ፍቅር እዚህ ጋር እነግርሃለሁ፣ ዛሬ ከሌላ ፍቅር አፋታለሁ፣ ከኢየሱስ ፍቅር ጋር አስራሃለሁ። ሃሌሉያ። እጃችሁን እንዲያርጉና ኢየሱስ አይኖች ሽ ድለኞች ናቸው። ከዚህ በፊት ያላዩትን ያያሉ። እግሮች ድለኞች ናቸው። ከዚህ በፊት ያረገጡበትን ይረግጣሉ። እጆቻችሁ እርግጠኛ ይድለኞች ናቸው። ከዚህ በፊት ያላዙትን ያያሉ። ጆሮዬ ይድለኛ ናት። የንጉሱን ድምፅ ዛሬ ምሽት መስማት እጀምራለሁ። ማቶስ ወንጌል ምዕራፍ 16 ከቁጥር 14 ያለው ማቶስ ማለት የስሙ ትርጉም ስጦታ አይ በአጠገቤ ያለውን ሰው ስጦታ አለ ለበለ ከስጦታ ሁሉ የሚበልጥ ስጦታ ኢየሱስ እነዚያ ምንድነው መንገድ ዳር ለሚለምነው ለማኝ ያሉት ጴጥሮስ እና እና ዮሐንስ ዛሬ አለ እኛ የምንሰጠው ስጦታ አንተ የጠየቅከው የለም? ነገር ግን አንድ ስጦታ አለ እሱን እንሰጣለን እሱ ማን ነው ኢየሱስ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና፣ ሰውየው እኮ ብዙ ቦታ እዛ ጊዜ ስትወጣ ተቀብለው፣ ግን ከዛ ቦታ ንግድ ካላ ነበረ ኢየሱስ ክርስቶስ እንደ ባል ስትወጣ፣ ዛሬም በሃይማኖት ተጠላልፋችሁ ያላችሁት ሁሉ ዛሬም በአንድ ነገር በወግና በሕልም በሃይማኖት ተኝነትና ተጠላልፋችሁ ያላችሁት ሁሉ አይሁዲ ናቸው ሞቶ የተነሳ ተነስቶ በአብ ቀኝ ያረጋ ሊቀባል ለፍርድ የሚመጣ ኢየሱስ ያድናል። በሌላ ስራው ምንድነው? ቀራጭ ነበረ እስቲ አይ ባሎ አንዚ ያለው ሰው በዚህ ሳምንት ስራ ይቀየራል ባሎ መደቢ ይቀየራል ባሎ ውሎ ይቀየራል ባሎ እይታ ይቀየራል ለ። ታሪክ ይቀየራል ማለት በአምላኬ ተማምዬ እናገራለሁ። የኔ ጌታ ስር ነቃል የሆና ለውጥ ስር ነቃል የሆና መቀየር ስር ነቃል የሆና ታድሶ ያደርጋል። እግዚአብሔር ቀራጭ ላይ አቃቅራ አያወጣም። ቀራጭን ሰባኪ ያደርጋል። አመንዝራን ነብይ ያደርጋል። ቀጣፊን መልክተኛ ያደርጋል ይመጣል ስለዚህ የሰው ልጅ በማለት ኢየሱስ ክርስቶስን ንጉሥ በማለት የመጀመሪያ ጽሑፍ የጻፈ የትናንትና ቀራጭ ነው። ው ንጉሥ የዋህ ሆኖ በአያና በአያ ውርንጭላ ተቀምጦ ይመጣል ያለው ለመጀመሪያ

ዳንኮ ፖስያ ደቀ መዛሙርቶች ሰዎች የሰውን ልጅ ማን እንደሆነ ይሉታል? ብሎ ጠየቃት። ሁለት ነገር ማን ይሉታል? ማን ትሉኛላችሁ? ማን ትሉኛላችሁ? ሁለት ነገር ወደ ታምራ ዛሬ ልብሲ ባይቀየርም ልብ ይቀየራል። ጌታ ሆይ በሉ። ዛሬ ሳልቀየር ከዚህ ቤት አልወጣም። ይሄን እምነት ይዛችሁ የወጣችሁ ሰዎች ካላችሁ አሜን ብላችሁ ተቀበሉ። ኢየሱስን ማን ይሉታል? ማን ማን ሰዎች ይሄን ሰው መስሎ በሰው አምላክ ሆኖ በሰው ቁመት የመጣው በሰው ልክ የመጣው እንደ ሰው የመጣ የመጣው ይሄን የሰው ልጅ ማን ይሉታል? ጀመሩ እያንዳንዳችሁ እጅ እያነሱ፣ አንዱ መጥምቁ ዮሐንስ ነህ አለ። ዋ መጥምቁ ዮሐንስ ነህ፣ እሱን ምን አለ? የጫማውን ክር መፍት። ውይ እኔ ጉዴ፣ ባካቹ ዛሬ የሆና ነገር ንዘረኝ ባካቹ። አንድ ኢየሱስ ክርስቶስ ያመና ሰው ካለ ጮሆ ይበልጣል ብሎ እጨዋለሁ አለ። መጥምቁ ዮሐንስ እራሱ ራሱ እኮ ምንድን ነው ያለ? የጫማውን ክር መፍታት እና የምልችል ጎንበስ ማለት ይችላል። እሱ ከኔ በኋላ የጫማውን ክር ምን ማለቱ ነው? ከኔ ክብር ይልቅ፣ ከኔ ዝና ይልቅ የእሱ የጫማው ክር ዝና። የተባለው ሰዎች ምን አለ ማት ነው? ዮሐንስ ነው እኮ ጌታ የጌቶች ጌታ አምላክ የነገስታት ንጉሥ ሌሎችስ? ወደዛ ገና እንዳለኝ በጣም የሚገርም ነው። አንዳንዶች ማጥምቁ ዮሐንስ፣ ሌሎች ኤልያስ ነበር። ኤልያስ ከኤልያስ የእኛ ጌታ የሚበልጥበት ትልቁ ቁሜ ፖይንቱ ምንድን ነው? ኤልያስ በሐሰተኞች ላይ ያወረደው እሳት ሐሰተኞችን ዶጋማ ያደረገች። ኢየሱስ ከሰማይ ያወረደው እሳት ግን ዋ የመንፈስ ብዙ እሳት እንጂ የፍርድ እሳት አልነበረም። ያድናል ኢየሱስ። ይህን እያንዳንዱ ነገር ለመናገር እንድ ጊዜን እንዴት አድርግ ሌሎች ኤርሚያስ አሉ። በፍጹም አይከረኝ እያንዳንዱ ነገር ስናገር የእያንዳንዱ ልብ ኢየሱስ ያይ ነበር። እሺ እነሱማ እንዲህ አሉ

የብዙዎቻችን አገልግሎት በሰው ሙቀት በሰው ቲፖዞ ነው። ኢየሱስ ይመሰከረለት ሆ በናዝሬቱ፣ በኢየሱስን ጎረቤት ባይመሰክርሽም አብሮ ከአንቺ ጋር አብሮ ስለ አንቺ ባይመሰክሩም፣ ዘንድሮ ኢየሱስ በአደባባይ ይመሰክርሃል። እኮ የሰማይ አምላክ ተናግሮኝ ነው ትውልድ እንጀራ በጣም ስለጠገቡ ትንብት የማመጡ ልብስና ሱፍ አይቶ ትንብት የማያመጡ እሱን እራሱን ኢየሱስን እያዩ ትንብት የሚያመጡትን ዛሬ ምሽት የኔ አምላክ ይመለምላል፣ ይቀባቸዋል፣ ይመለምላል፣ ይመሰክርላቸዋል፣ ይመለምላል፣ ይመሰክርላቸዋል። ባጠቅላቸዋለሁ ሰው ክሪስ ክሪስ በጌታ ይገላችኋለሁ። ገፋሪና ስለ ሰው ተወ። እግዚአብሔር ከመሰከረልህ ይበቃል። እግዚአብሔር የሰማይ አባት ምስጥርን የሚገልጥ የዳንኤል አምላክ ዛሬ ምስጢር ከተገለጠልኝ አብ ምስጢር ይገልጣል፣ ወልድ ይመሰክርልሃል፣ መንፈስ ቅዱስ ያጸናል። ዶክመንታሪ እንትን ፊልም እንሰራለን ተብሎ አንዳንድ ነገር ተዘጋጅቷል። ምክንያቱም የማናሻ

ብዙ ነው ያለ ብዙ ማለት የስሙ ትርጉም የተባረካል። ባጠገብ ያለው ሰው ተፋፋርክና እንደኔ የተባረካል። ለኔ ዛሬ የበረከት ሰሉት ነገር ነው የለም። ባጠገብ ያለው ሰው በጣም ተባርክ ያለው አሁን ለሌላ ሊሰጥ ነው፣ ሊያካፍል ነው። እንዲህ እያየህትን ነገር እንዲህ የሆነ ትቀራለህ። እንዲህ እያየህ ሆን ወደ ላይ ትወጣለህ። ተመልከቱ። ከታች እኔም እላለሁ አንተ ጴጥሮስ ነህ በዚህ ዓለት ላይ ቤተ ክርስቲያኔን እሰራለሁ። የገሃነም ደጆች ካም ካም ወቅት የገሃነም ደጆች እኔም እላለሁ ምስክነት ሲመጣ ደግሞ ሌላ ምስክነት ሲከተል እኔም ይልሃለሁ አንተ ጴጥሮስ ነ ጴጥሮስ ከመሆኑ በፊት ኬፋ ማለት የስሙ ትርጉም ቄጤማ ማለት ነው። ቄጤማ ይለዋል፣ እንግሊዘኛውም አማረኛውም ሾምቦቆ ይለዋል። በደንብ ሰው እዚ ጋ ጴጥሮስ ማለት ደንቦ አላት ማና ሾምቦቆ እንደዛ፣ ፈደሉ በመካከላቸው ምን አለ? ቀዳዳ አለ። ለካ ኢየሱስ ያለ ከላይ ያለውን ያለው የሾምቦቆን አገዳ ሳይሆን ያየው በቄጤማ ውስጥ ያለውን ዐለትን ነው። አሜን። ለካ የእኔ ጌታ ከቄጤማ ውስጥ ዐለትን ያወጣል። አሜን። ምን አይነት ቦታ መጣሁ ዛሬ ውይ!

ክርስቶስ ስለገባኝ ነው። ተመልከቱ፣ ብርሃኑ ማለት ልክ እግሩ እንደተሰበረ ስሙ ሰባራ፣ ከሰባራ ብርሃን ውስጥ ሰባኪ ብርሃኑን አወጣ። አንተ በደንብ ተከታተል፣ ነገር ያለ ተመልከቱ። ለራሱ እኔ ጋር የመጡ ቃል ተደንቆ ከተፈወሱት ሁለት መቶ ሰማኒያ ሶስት እግር የሌሉ ሰዎች እግራቸውን አግኝተዋል። ሁለት መቶ ሰማኒያ ሶስት እሱ ቅርብ ከስድስት ከሰባት ዓመት በፊት የነበሩ፣ ከዛ በፊት ያለው ተመልከቱ። ቤተሰብሽ አመኑሽ አላመኑሽ፣ ከአንቺ ውስጥ ሌላ አንቺ ይወጣል ከአንተ ውስጥ ሌላ አንተ ይወጣል። ዛሬ የሰውን እጅ ከምታየውና ከምትመለከተው ካንቺ ውስጥ ለሰው የምትጠርፍ ሌላ አንቺ ይወጣል። ፈሪና ቡኩን ከመሰለው ካንተ ውስጥ ለተወልድ ትንብትን በተወልድ የሚያጥረቃልህ ሌላ አንተ ይወጣል። ጴጥሮስ ነው ያለው በቃ ጴጥሮስ ማለት ባህሪ የማይጨበጥ የማይዳሰስ ኢየሱስ ሲያገለግል ጅ በማንሳት አገልግሎት የማይሰጥ ችኩል፣ አሁን የተናገረውን ቃል አሁን የሚቀይር እንድና እንቴማ ትሞትልኝም እኔ እቀድማለሁ ያለ ሰው ዶሮ እስከሚጮህ ድረስ ሦስቴ ካዳ ይውል ከሱስ ውስጥ ምን ሚኒገር ነው ወይ? ዛሬ አንድ መገለጥ ይመጣል። ታሪክን ይቀይራል። አንድ መገለጥና ቀኝ እጆቻችሁ ወደ ላንሱና በታላቅ ድምፅ ታሪክ ተቀየረ ብላችሁ ታሪክ ተቀየረ ብላችሁ በአጠገብ ያለው ሰው ገፋ አርግና። እኔ ሌላ አንድ አንድ ሰባቂ ነበረና የሆነ ሀገር ሄደ ሱፍ ለብሷልና አንዱ ተንገዳገዳ መጥና ሱፉን በጭቃ ረገጠ። እንዲህ ለ እኔ ቦክስ አለግን። ቦክስ አለግን ማለት ከቦክስ ውስጥ ቦክስ የሌለውን አወጣ። ዛሬ ከምትሳደቡት ብላስ ውስጥ የማትሳደበውን ብላስ ያወጣል።